ዘሚካኤል ከበሩ ጋር ተጣብቆ አንገቱን አቀርቅሮ ተቀምጧል። ማሜ ዞር ሲል ከዘሚካኤል አይኖች መንታ መንታ እንባ ይፈሳል። ማሜም ደንግጦ ምን ሆንክ ዘሚክ፣ አመመህ እንዴ? በርዶ ሆኖ ጃኬት ልስጥህ? አስጨነከኝ እኮ ምን ሆነህ ነው? ልዑሌ ደነገጠ። እኔንኛ አይደል ያስከፋው? በጣም ተናገርኩ አይደል? ይቅር በለኝ በጌታ ከካንሰር የገላገለችኝን ማርያምን ስትሰድባት ስለከፋኝ እኮ ነው። ዘሚካኤልም አንተ እኮ ምንም አላደረከኝም። ስራ የአንገት ቢያስደፋኝ እንጂ አንተማ እኮ ቀድመህ አውቀኸዋል። እኔ ነኝ እንጂ ድንቁርና አይምሮዬን የደፈነው ያለፈው ህይወቴን የረሳ። ታስታውሳለህ? በልጅነታችን ሰንበት ትምህርት ቤት ማርያም ፊደል የሁሉም መማሪያ እያልን ስንዘምር፣ ነሐሴን ስናስቀድስ፣ እኛ ቤት የማርያም ዝክር ሲሆን በየቤቱ እየዞርን የምንጠራው ነገርስ አለ። ዘሚካኤል እየተንሰቀሰቀ ልዑሌም ታስታውሳለህ? የሚካኤል የሚካኤል ቀን እኛ ቤት ሁሌ ትመጣና ዳቦ ካልቆረስኩ ትል ነበር። ለምን ስትባል ዛሬ እኮ የአባቴ ቀን ነው ትል ነበር። ገና ስራዎቹ የእድሜ ክልል እንዳጋመሰን እኮ ያልሄድንበት ቀዳም አልነበረም። ቢረሳ ቢረሳ እንኳን የጽጌ አዳር እንዴት ይረሳል? ሰንበቴ ቤት ገብተን የበላ ነው ዝክር እንዴት ይረሳል? የእማሆይ አነባበሩስ ብቻ ተወው እስኪ፣ ሆድ ይፍጃው። ግን ጌታን ነው የምልህ በጣም ሰልችቶኛል፣ የማስመሰል ህይወት፣ ጾም፣ ጸሎት፣ እርጋታ፣ ስርዓት ሰልችቶኝ፣ የወጣሁባት ሃይማኖት ትናፍቃኛለች። ታውቃለህ፣ ኦርቶዶክስ እያለሁ ቢያንስ ሰላም ነበረኝ፣ ከልቤ ስቅ ነበር። አሁንስ የሳቅ ትርጉሙ እንኳን ጠፍቶኛል።